ቢላልንም የተመለከትን እንደሆነ ቢላል እስልምናን በህገ ልቦናን የተቀበለው፣ በነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነቢዩ ማህመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም። ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰውም የሚለው ቢመጣ የተሻለ ነው ብለው ሀሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነቢዩ ማህመድ በህልማቸው ያዩት ነገር አለ ቢላል የመጀመሪያውን አዛን እንዲል በህልማቸው ተገልጦላቸዋል። የእሱ መረዋብ ድምፁ የአነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው እንግዲህ አንዳንድ ጽሑፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሀዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳያል ቡኻሪ 604 ላይ እንዲላል ናሬትድ ኢብን ኡመር ኢብን ኡመር እንደተረከው

እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም፣ ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ኡመር ግን ምን አለ? ለምን አንድ ሰው አንወስንም፣ እሱ ጠዋት ጠዋት ተነስቶ አላ አክበር ብሎ ሚጮህ አንወስንም አለ። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ጠዋት ተነስተ አዛን በል ጩህ፣ አለው። ያው አዲሱን ደግሞ ሱነን አቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይኸው ያዛጋና ይላል፣ አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሰጨርስ፣ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም። ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮው ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላህጭ ማስረጃ ሳያል ቡካሪ 188 ላይ አቡ ሙሳ ያለው ነው። ፕሮፌት አስክድ ፎር አ ታምፕለር ኮንቴኒንግ ወተር አንድ ዋሽድ ቦዝ ሂዝ ሃንድስ አንድ ፌስ ኢን ኢት አንድ ዴን ስሪው አ ማውዝፉል ኦፍ ወተር ኢን ዘ ታምፕለር አንድ ሴድ ቱ ቦዝ ኦፍ አስ አቡ ሙሳ አንድ ቢላል ድሪንክ ፍሮም ዘ ታምፕረር ኤንድ ፖር ሰም ኦፍ ኢት ኢዝ ዋተር ኦን ዮር ፌስ ኤንድ ቼስት። ነቢዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣ ቢውን ጠጡታ አለን። ማን ያለው? ሙሐመድ። ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ። ዕቃ ውስጥ ተዛፉን ተመጥምጦ ተፋ። ከዛ እሱን ቢላልና ጠጠው ጉሮሮ ደርቆ ሲመጣ ምንድ ነበር የሚጠጣው? የነብዩን ድጉመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት፣ ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳያል ቡኻሪ 11 49 ላይ ናሬትድ አቡ ሁሬራ አቡ ሁሬራ እንደተረከው አት ታይም ኦፍ ፋጀር ፕራየር ፕሮፌት አስክድ ቢላል በፈጀር ጸሎት ሰዓት ላይ ነቢዩ ቢላልን ጠየቀው ይላል ቴልሚ ደ ቤስት ዲድ ዩ ዲድ አፍተር ኢምፕሬሲንግ ኢስላም ፎር አይ ሂር ድ ፉት ስቴፕ ኢን ፍሮንት ኦፍ ሚ ኢን ፓራዳይዝ ምን ይላል እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልህም ሳይል፣ ቡካሪ 37 55 ናረይትድ ቃይስ ቢላል ሴድ ቱ አቡበከር፣ ቢላል አቡበከር እንዲህ አለው ኢፍ ዩ ሃቭ ቦት ሚ ፎር ዩር ሰልፍ ዴን ኪፕ ሚ ፎር ዩር ሰልፍ በት ኢፍ ዩ ሃቭ ብሮት ሚ ቦት ሚ ፎር አላስ ሴክ ደን ሊቭ ሚ ፎር አላስ ወርክ። ለራስ ከገዛኝ ለራስ ያዘኝ። ለአላህ ብለህ ከገዛኸኝ ግል ልቀቀኝ፣ ለአላህ ስራ እንሠራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባህሪ አይደለም። እጣቢም የሚጠጣል ነበረ። አላህ ክበር ብሎም እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል። ይኸው አዲሱ ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ። እና ማይገናኝ ባታገናኙ ደራሲ ያል ምናከብራችሁ፣ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ፣ ለመወደድ ብላችሁ እንደ እርጎ ዝንብ ጥልቅ ባትሉ፣ የሚመለከታችሁን ፊልሙን ብቻ ብሰሩ። እንዴት ነው ትወናው? ለሃይማኖት አይሰራም። እረፉ እረፉ። አደርሱላቸው ለነከሌ። ወዳችኋለሁ። ቻው ሌላው በእፎይ ጉዳይ ላይ ብዙዎቻችሁ እኔ እፎይ ነኝ እያላችሁ እየጻፈችሁ ነው። ተባረኩ፣ እግዚአብሔር ይስጣችሁ። እኔ እፎይ ነኝ ማለት እፎይ እንዳይሞት አይደለም። እኔ እፎይ እንዳይሞት አይደለም እየተከላከላችሁ ያላችሁት። እፎይ ሰማዕት ከሆነ እኔም ሰማዕት እሆናለሁ የሚል መልእክት እንዳለው እንዳትረሱ በውስጡ ማለት ነው። እኔም እፎይ ነኝ እፎይ የሚለው ወንድማችን ስሙ ትክክለኛ ስሙን አላወቅኩትም፣ የቲክቶክ ስሙ እንደማውቀው። እኔም እፎይ ነኝ በምንልበት ሰዓት አንገታችንን ለካራ በሰውነታችንን ለእሳት ለቤተክርስቲያን ስንል እንደምንሰጥ ማሳያ ነው። መገደል እንጂ መግደልን አላስተማረንም። ከሆነ ግን ደግሞ ለሙስሊሞች ለጨዋ ሙስሊሞች የማስተላልፈው መልእክት አሁንም ደግሞ የማስተላልፈው ጨዋ የሆናችሁ ሙስሊሞች ኡስታዞቻችሁ የጻፉትን መጽሐፍት እስቲ አይታርጉት ኢየሱስን እንዴት እንደሰደቡት፣ ድንግል ማርያምን፣ ቤተክርስቲያንን፣ እግዚአብሔርን እንዴት እንደሰደቡት እስቲ ግቡና ተመልከቱት። እነሱ በኡስታዝ ደረጃ ወይም ደግሞ በዑለማ በኢማሞቻቸው በመምህራኖቻቸው ደረጃ እንኳን ያን ያክል እንደዚህ አጸያፊ የሆነ ስድብ ኢየሱስን እብድ እያሉ ቆሻሻ እያሉ ሲሳደቡ ምንም አላልም። እኛ ጸጥና ለምን? መልስ የሚመልሰው ማን ስለሆነ፣ እግዚአብሔር ስለሆነ ራሱ ክርስቶስ ይበቀላል። ቅዱሳንን መላእክት ልኮ ይበቀላል። ከኛ የሚጠበቀው ብድሮ ስንጠየቅ መልስ መስጠት። ከኛ የሚጠበቀው ለምትጠየቁት ጥያቄ በሙሉ መልስ ለመስጠት የተዘጋጃችሁ ሁኑ ሁሉ ነገር በልባችሁ ያዙት እምነታችሁ በልባችሁ ይሁን ይላል አንደኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ስለዚህ ሁላችንም በአንድም በሌላ መንገድ ቤተክርስቲያናችንን እያጎላን እንደሆነ ማወቅ አለብን ስናጎላ ግን በሰማዕትነትም ነው የሰማዕታት ደም ቤተክርስቲያንን ያጸናል ቅዱስ ጊዮርጊስን ሲገሉት አሁን የቅዱስ ጊዮርጊስ ወላጆች ደግሞ እልፍ ናቸው በዓለም ላይ ለምን ጊዮርጊስ የሚባለው ሰማት የመጀመሪያው ቀዳሚ ማን ነው? ሊቀ ሰማዕት አምኖ እንደዛ በህዝብ ፊት ሰይፍ ባይቀበል ኖሮ የጊዮርጊስ ቤተክርስቲያንም አይተከልም፣ የጊዮርጊስ ወላጅም አይኖርም ነበረ። ከዚህ ባረዱን ቁጥር በገደሉን ቁጥር እንበዛለን የሚባለው አንዱ ያ ነው። አንድ አማኝ ሲኖር፣ አንድ ጎበዝ ሲኖር፣ በቲክቶክ እንደዚህ መልስ የሚመልሰው ሲኖር፣ በሱ ሰብ ደግሞ በጣም ብዙ ሰማዕታት አሉ። የእነዛን ሰዎች ደግሞ ቁጥር የሚያበዛ ደግሞ እልፍ ነው እና በመሞት መባዛት በጣም ይገርማል። ሰው እኛ የምናውቀው በሳይንሱ በመዋለድ ነው አይደል? ሰው እየተዋለደ ነው የሚባዛው። ክርስቲያን ደግሞ እየሞተ ነው የሚበዛው እና እግዚአብሔር ስሙ የተመሰገነው ግን ለጨዋ ሙስሊሞች የማስተላልፈው መልእክት ምንድን ነው? ኡስታዞቻችሁ የጻፉት ስድብ ነው፣ ውርደት ነው፣ ቆሻሻ የሆነ ነገር ነው የጻፉት። እፎይ ደግሞ ለሰደቡት ስድብ መልስ ነው የሰጠው። ያ መልስ ደግሞ ስድብ አይደለም። ለምሳሌ ነቢዩ መሐመድ ነቢዩ መሐመድ ነው ያልኩት፣ ሙሉ ስሙን የጠቀስኩት እኔ። እነሱ ጳውሎስ ብሎ ነው የሚዘረጥጡት፣ ኢየሱስ ክርስቶስን ቆሻሻ ብሎ ወይም እብዱ ብሎ ነው የሚጠቅሱት። እኔ ግን ነቢያቸው እንዴት እንደማከብርላቸው ተመልከቱ። ነቢዩ መሐመድ የስድስት ዓመት አይሻን አግብቶ የዘጠኝ ዓመት ስትሆን ተገናኛት ይላል፣ አይደለም ተጽፏል። የተጻፈ ነገር ነው፣ ወይም ምሳሌ አይደለም ወይም ደግሞ ሰምናወርቅ አይደለም ወይ። ሰሞኑን ስለ እፎይ እየተነገረ ነበርና ሙስሊም ሙስሊም ወንድሞቻችን መልስ ፈልገው ጥያቄ ይጠይቃሉ። የአጠያየቅ መንገዱ ነው ያልቻሉበት። ኢየሱስ ክርስቶስን በሌላ መጥፎ በሆነ አገላለጽ እየገለጹት፣ ጥሩ ያልሆነ ነገር እንደ ሰው ቆጥረውት ማለት ነው። ሌላ ሌላ በቃ ልክ ሚስት አግብቶ ነው የሚኖረው አይነት ነገር በቃ ክርስቶስን በዚህ ልክ አውርደው ሲያንቋሽሹት መልስ ሰጠ። ግን ይሄ እፎ የሚባለው ልጅ ለተጠየቀው ጥያቄ በሙሉ መልስ እየሰጠ የእነሱን ቁርአን እያነበበ ደግሞ ከቁርአናቸው ደግሞ ጥያቄ መጠየቅ ጀመረ። አሁን በጣም ብዙ ሙስሊሞች ወደ ኦርቶዶክስ መጡ። ዛሬ እንዲያውም አንተ እንግዳ አድርጌ በጋበዝኩ ቀን ሌሎች ሁለት ሶስት ሙስሊሞች ገብተው ይመሰክሩ ነበር። ባለፈው ሳምንት የተጠመቁ ወንድማማቾች ማለት ነው። ስራ ላይ ስለሆኑ ስላልተመቻቸው ነው ያልመጡት። እና ምንድነው ምክንያቱ ሲባል እኔ ስለ መናፍስት በቲክቶክም ሆነ በዩቲዩብ ላይ በደንብ አድርጌ እያስተማርኩ ነው ያለው። እፎይ ደግሞ በቁርአን ላይ የሚነሱትን ጥያቄዎች በመጽሐፍ ቅዱስ የሚነሱት ጥያቄዎች ለሙስሊሞች መልስ በመስጠት ሌሎችም እንደዚህ ወንድሞች በቲክቶክ ላይ ለመናፍቃን መልስ በመስጠት ምን እያደረጉ ነው ያሉት የየራሳቸውን ጸጋ ይዘው